ከዛ ተመርጠው ነው መነኮሳት ለኢትዮጵያ ጳጳስ እንዲሆኑ የሚመጡት። በጣም የሚገርመው ግን ለ1600 ዓመት ጳጳስ ስትልክ በምንም ተአምር መሆን የሌለበት አንድ መስፈርት አለ። የሚላከው አባት ኢትዮጵያዊ አይሁን እንጂ ማንም ቢሆን ችግር የለባቸው። ኢትዮጵያዊ ጳጳስ ግን እንዲላክ አይፈልጉም ነበር። ሌላው ቀርቶ እዛው ግብጽ ውስጥ ገዳም ውስጥ ያደገ የኖረ ቅድስና ያለው አባት ቢሆን ኢትዮጵያዊ ከሆነ ወደ ግብጽ ወደ ኢትዮጵያ እንዲመጣ አይፈለግም ነበር። እኔ በጣም የሚቆጨኝ አንድ ነገር ምናልባት ማንሳት ትፈልጋለሁ እዚህ ቪዲዮ ላይ ግብጽ ውስጥ የነበረ ቅድስና የነበረው ጳጳስ ሆኖ ቢመጣ ብዙ ተአምር ሊሰራ ይችል የነበረ አባ ሙሴ ጸሊም ወይም ጥቁሩ ሙሴ የሚባል ኢትዮጵያዊ ነበረ። መነኩሴ ለጵጵስና አይደለም ለቅድስና በቅቶ ብዙ ድንቅ ነገር ያደረገ እነሱም የሚኮሩበት በምንኩስና ታሪክ ላይ በጣም የሚጠቀስ አባት ነው። እንደ እንደሱ አይነት ቅዱሳን ኢትዮጵያውያን እነሱ ጋር ቢኖሩ በምንም ተአምር መሾም አይፈልጉም። ለምንድን ነው ነው ግብጻውያን፣ ለምንድን ነው ለኢትዮጵያውያን አባቶች መስጠት ያልፈለጉት? በጣም ውስጡ ትልቅ ፖለቲካዊም ማህበራዊም ብዙ ምክንያቶች አሉ። በነገራችን ላይ ግብጽና ኢትዮጵያ ለረጅም ዓመታት በጳጳስና በውሃ ሲደራደሩ ነው የኖሩት። አሁን እንደምታውቁት የአባይ ግድብ እየገደብን ነው። የአባይ ጉዳይ ከግብፅ መጥተው ምን ማድረግ ነው? ውሃ ጥምኮ ለይቶ የኢትዮጵያ ነገስታት ግብፃውያንን መጫን ሲፈልጉ ይገድባሉ። ለምሳሌ ንጉሥ ይምርሃነ ክርስቶስ መጣ። ብዙ ተአምር ሊሰራ ይችል የነበረ አባ ሙሴ ጸሊም ወይም ጥቁሩ ሙሴ የሚባል ኢትዮጵያዊ ነበረ መነኩሴ ለጵጵስና አይደለም ለቅድስና በቅቶ ብዙ ድንቅ ነገር ያደረገ እነሱም የሚኮሩበት በምንኩስና ታሪክ ላይ በጣም የሚጠቀስ አባት ነው። እንደሱ አይነት ቅዱሳን ኢትዮጵያውያን እነሱ ጋር ቢኖሩም በምንም ተአምር መሾም አይፈልጉም። ለምንድን ነው ነው ግብጻውያን ለምንድን ነው ለኢትዮጵያውያን አባቶች መስጠት ያልፈለጉት? በጣም ውስጡ ትልቅ ፖለቲካዊ ማህበራዊም፣ ብዙ ምክንያቶች አሉ። በነገራችን ላይ ግብጽና ኢትዮጵያ ለረጅም ዓመታት በጳጳስና በውሃ ሲደራደሩ ነው የኖሩት። አሁን እንደምታውቁት የአባይ ግድብ እየገደብን ነው፣ የአባይ ጉዳይ ከግብጾች ጋር እያደራደረን ነው ይባላል። ለ1600 ዓመታት ግን እኛ ውሃ ይዘና እነሱ ጳጳስ ይዘዋል። እኛ ውሃ ስጡ ውሃ እንዳንገድብባቸው ይፈራሉ። እነሱ ደግሞ ጳጳስ እንዳይገድቡብን እንፈራለን። ስለዚህ ውሃና ጳጳስ በግብጽና በኢትዮጵያ መሀል መደራደሪያ ሆነው ለረጅም ዓመታት አገልግለዋል። የኢትዮጵያ ነገስታት ግብጻውያን መጫን ሲፈልጉ ይገድባሉ። ለምሳሌ ንጉስ ይምርሐነ ክርስቶስ በአንድ ወቅት ክርስቲያኖች በጣም እየተሰቃዩ ሲቸገሩ፣ ግብጽ ውስጥ ያሉ ክርስቲያኖች በከሊፋዎቹ ምክንያት በጣም በደል ሲደርስባቸው፣ ቆይ ልቅጣቸው ብሎ አባይን ገድቦ ነበር እና በውሃ ጥም ሊያልቁ ሲሉ ከክርስቲያኖች አባት ተልኮ መጥተው ምን ማድረግ ነው? ውሃ ጥም እኮ ለይቶ ነው። ከሊፋዎቹን እኮ አያስጠማም። ክርስቲያኖችም እኮ ይጎዳሉ። እባከ ውሃውን ልቀቅ ብለውት ውሃውን ለቋል ማለት ነው። እና አንድ መደራደሪያ ነጥቧ ነበር አባይ ማለት ነው። ለኢትዮጵያ ለግብጻውያን ደግሞ ከፈለግን ጳጳስ እልካለን አለዚያን እልክም። ማስፈራሪያቸው የነበረ በጣም በጣም ወሳኝ ነጥብ ነው። ለምን ይልካሉ ነው? መደራደሪያቸው ስለሆነ ምን ይጠቀማሉ ከተባለ አንደኛ በነጻ አልነበረም። ከግብጽ ጳጳስ የሚመጣው ከኢትዮጵያ መልእክተኞች ነገስታት ነው የሚልኩት፣ እባካችሁ ጳጳስ ሞቶብናል፣ ጳጳሱ አርጅተዋል፣ በሳቸው የሚተካባት ላኩልን ብለው ከዚህ መልእክተኛ ሲሄድ ባዶጁን አይሄድም። ባዶጁን ከሄደም መልስ አያገኝም። ምክንያቱም ሄደው የሚያናግሩት ክርስቲያኖቹን አይደለም። የእስክንድሪያ ፓትርያርክ ጋር ወይ ጳጳስ ጋር አይደለም። ሄዱ መጀመሪያ ከሊፋዎቹ ጋር ነው የሚሄዱት ካሊፌቶቹ ደግሞ ከዚህ የተሻለ ኢትዮጵያን እጅ መጠምዘዣ እድል ስለማያጋጥማቸው ይህንን በደንብ ይጠቀሙበት ነበር። ስለዚህ ለረጅም አመት ከኢትዮጵያ ወርቅ እየተጫነ በጣም ብዙ ሀብት እየተጫነ በእጅ መንሻነት ወደ ግብጽ ሄዷል። ከወርቅ ከብር አልፎ አንዳንድ ነገስታት ለምሳሌ ቅዱስ ላሊበላ ጳጳስ ላኩልኝ ብሎ ቀጭኔ ሙሉ በቁሙ ዝሆን፣ አንበሳ፣ ነብር ልክ ግብጽ ውስጥ እንግዲህ ብርቅ የሆኑ ማለት ነው፣ እንደ ቋሚ ኤግዚቢሽን ከተማውን እየዞሩ የሚጎበኙ የነበሩ እንስሳት ልኮ እባካችሁ ጳጳስ ላኩልኝ ብሎ ነበር። ስለዚህ እንደዚህ አይነት ለሁልጊዜ የሚቀጥል ልክ አንድ ሰው በጣም ጥሩ ኪራይ የሚያገኝበትን ቤት ሸጦ ከእጁ መውጣት አይፈልግም አደለም። ምክንያቱም ኪራዩ ጥሩ ከሆነ እያከራየ እድሜ ልክ መኖር ነው የሚፈልገው።